በኢትዮጵያ የትምህርት ስርዓት ውስጥ ከባድ ነው የሚባል የምዘናና የግምገማ ችግር አለ ሲሉ የሕዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ተናገሩ። በተለይም ወደ ዩኒቨርሲቲ በሚገቡ ተማሪዎች ላይ የሚሰራው ምዘናና የፈተና አሰጣጥ ለችግር የተጋለጠ እንደሆነ ጠቁመዋል። ከአራት ዓመታት በፊት 147000 የሚደርሱ ተማሪዎች በየዓመቱ ወደ ዩኒቨርሲቲ የሚገቡ ቢሆንም ይህ ቁጥር ወደ 30000 ገደማ እንዲያሽቆለቁል ሆኗል። ይህ ማለት ለፈተና ከሚቀርቡት ውስጥ 95 ከመቶ የሚሆኑት ወደ ዩኒቨርሲቲ እንዳይገቡም አድርጓቸዋል። ይህ አግባብና ምክንያታዊ ነው ብለው እንደማያምኑም የምክር ቤት አባሉ ገልጸዋል። እኔ ኢቫሉዌሽን እና ሜዠርመንት ሲስተማችን ላይ በተወሰነ ደረጃ በጣም ሀርሽ ሆናል የሚል ፊሊንግ ነው ያለኝ፣ አሰስመንት ነው ያለኝ። ዋቴቨር የትምህርት ስርዓቱ የትምህርት ጥራት ችግር ቢኖርበት ዋቴቨር የትምህርት ግባት ችግሮች ቢኖሩ አጠቃላይ በትምህርት ስርዓቱ ውስጥ ያሉ ችግሮች ቢኖሩም እንኳ በዚህ ደረጃ ተማሪ ሊወድቅ የሚችልበት እድል አይኖርም። ሜዠርመንት እና ኢቫሉዌሽን ሲስተሙ ሃርሽ እና ፓኒሽ ሊያደርግ ካልሆነ በቀር ማለት ነው። የዘጠኝ ወራት እቅድ አፈጻጸማቸውን ለህዝብ ተወካዮች ምክር ቤት ይዘው የቀረቡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዩኒቨርሲቲ መግቢያ ፈተና ይዘት ላይ ከቀድሞ ጊዜ የተለየ ምንም አልተደረገም ሲሉም አስረድተዋል። የትምህርት ምዘናዎች ኤጀንሲ ልክ ፈተናው የመጀመሪያው ፈተና ውጤት እንደመጣ ተከበሩ ዶክተር ነገሪት እዚህ ይሏታል ይመስለኛል። እንደውም በእንትንም ደረጃ በትምህርት ጉባኤ ላይ አንስተን ጥናት ኢንዲፔንደንት የሆኑ የዩኒቨርሲቲ መምህራን የፈተና መስጠት ማዘጋጀት የፈተና ክብደትና ቅለትን በሚመለከት የተቀየረ ነገር አለ ወይ? የሚለው የመጀመሪያ ጥናት ነበር። ወደ ሰላሳ አርባ የዩኒቨርሲቲ መምህራን የተሳተፉበት ጥናት ያ ጥናት ኦፕንሊ ለዚህም እንትን ለተከበረው ምክር ቤት ቀርቦ ነበር። እዛ ላይ የተባሉ ምንም በቅለትና በክብደት ሚዛን ፈተና ሲሰጥ ሜጀር የሚደረግባቸው ሚዛኖች አሉ። በዛ ሚዛን ያ ፈተና ቅንጣት ታክል ቅንጣት ታክል ልዩነት የለውም ከዛ በፊት ሲሰጥ ከነበረው። የተማሪዎች ጅምላ መውደቅ፣ ኮቪድ-19፣ ግጭቶች፣ በተማሪዎች ላይ የተፈጠረው የስነልቦና ጫና፣ የትምህርት አመራር፣ የትምህርት መሠረተ ልማቶችና የተማሪዎች ዝግጁነት ማነስ ተጠቃሽ መሆናቸውን ሚኒስትሩ በጥናቱ አመልክቶም ነበር። የሶስት ሩብ ዓመት የትምህርት አፈጣፀም ሪፖርት የቀረበላቸው እንደራሴዎች የመምህራኑን የኑሮ ሁኔታ አስመልክተው ሐሳባቸውንም ገልጸዋል። በሀገሪቱ ያሉ መምህራን ደሞዛቸው በቂ ካለመሆኑም ባሻገር ተቆራርጦ እንደሚከፈላቸው አለፍ ሲልም የማይከፈልባቸው የሀገሪቱ አካባቢዎች እንዳሉ ሲዘገብም ቆይተዋል። የትምህርት ስብራት ችግር የገጠማቸው በርከት ያሉ ሀገራት ከችግሩ መውጣት የቻሉት የመምህራን ጥቅም ማስቀደም በመቻላቸው ነው ያሉት የምክር ቤቱ አባል ዶክተር ደሳለኝ በኢትዮጵያም በተመሳሳይ መንገድ ልዩ ውጤት መጠበቅ አይቻልም ሲሉ ሀሳባቸውን ገልጸዋል። የኢትዮጵያ መምህራን እየተከፈላችሁ ያለ ደሞዝ ልጆቻቸውን አብልተው እንዳያሩ፣ ልጆቻቸውን እንዳያስተምሩ፣ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነሶ በእርስ በኩል ሲሰጥ የነበረው መስ መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪ በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘ ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ያፈራልናል ብለን ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ትምህርት የአገሪቱን መጻሕፍነት የሚወስን ቢሆንም የትምህርት ቤት ዕደሳ፣ ቤተ ሙከራ፣ ቤተ መጻሕፍት የመሳሰሉት በመንግሥት በቂ ትኩረት አልተሰጣቸውም በማለትም የምክር ቤት አባላት ጠይቀዋል። የመምህራን የደሞዝ ጉዳይ በሲቪል ሰርቪስ የሚተዳደር ነው ያሉት ፕሮፌሰር ብርሃኑ ነጋ ችግሩን ለመቅረፍ ያስችላል ያሉትን የመምህራን ባንክ ሊያቋቁሙ እንደሆነና ይህም በሚቀጥለው ዓመት እንደሚጀምር ተናግረዋል። ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናምነውም። ለመምህራን ግን ብቻ አይደለም በቂ ደሞዝ የማንከፍለው ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም በጣም ዝቅተኛ። ዕድሜ ልኬን የኖርኩት አስተማሪ ሆኜ ነው እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም ሀብታም ለመሆን አይቻልም። ግን በቂ ደሞዝ ተከፍሏቸው እራሳቸውንና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ ቢያንስ፣ እንደው መኖሪያ ቤት በመንግስት በተለይ በክልሎች በመንግስት በኩል መሬት እንኳን ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንሲንግ እንዲያገኙ ምን እናድርግ በሚል ይሄ መምህራን ባንክ የሚለውን ኢኒሼቲቭ የጀመር ነው። እኛ ተስፋ የምናደርገው በሚቀጥሉ ዓመት መምህራን የራሳቸው ባንክ እንዲኖራቸው፣ ኮኦፕሬቲቭ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖሯቸው ትምህርት ቤታቸውን ቤት በሚሰሩ ጊዜ እንትን እንዲያደርጉ ለማድረግ እየሞከር ነው።